ናችሁ ትግነኝ እንኳን ወደ ዩቱብ ቻናል በደህና መጣችሁ። ለቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷ የምትጫኑ በየጊዜው ምለቀው ቪዲዮ ያሳችኋል። ሰብስክራይብ አድርገው ከዚህ ቀደም የለቀኩትን ቪዲዮ ወይም ከመልቀቄ በፊት የእሷን ኢንተርቪው እያየው ይሄ ተምናይ ሊመጣል ነበርና ምን ሊሉ እንደሚችሉ እያሰብኩኝ ኮንተንት ይሰራበታለሁ አይዋለሁ ብዬ ነበርና፣ የሚገርማችሁ ሊስት ላረጋቸው ከምፈልጋቸው ነገሮች አንዱ ይሄ ነው ያልኩትን፣ እነሱ ራሳቸው ተናገሩትና፣ እስቲ ስማቸው እጅ ይመሳሰላል። የሚያወሩት ነገር ይቅርታ አድርጉልኝ። ና የሚያወሩት ነገር፣ መልበስ የሚፈልጉት ነገር፣ መሰራት የሚፈልጉት ድሮ እኮ የለ አሁን እኮ የሴቶችን ጥፍር አይታየ ከሆነ የአብዛኞቹ ተመሳሳዮች፣ ምክንያቱ ሰው ነው የሚሰራው። አንድ ጊዜ ይሄ ቀጥታ ለሽሚ ሚስት የተጠየቀ ጥያቄ ነው። እሺ፣ እንዴት አወክ? ብዙ ሴቶች እንደዚህ ተመሳሳይ እንደሆኑ እንዴት? አይ ቲንክ ሽ እንትን ነው ዲጂታል ኢሪያ ላይ ነው ያለነው እና ዲጂታል ሁን ምትኑ ሶሻል ሚዲያው ኦፒኒን የሆነ ስታይል የሆነን እንትን ፎርሜ የማድረግ አቅም አለው እኮ እሱን ነው ምል። ያንን ስኬፕ ያደረገች ሴት ደግሞ ያ እሱን ነው ራሷን በዚህ ሁሉንም ሰው በሚያመሳሰል እንትን ውስጥ ስታንድ አውት። ይሄ ለእኔ አይደለም፣ ምክንያቱም የሆነ ነገር በቃ የሆነ ነገር ትሬንድ የምትከተል እኮ ከሆነ በዘዊ ነጋንተ ትሬንድ ያልፍብሃል። እነዚህ ወንዶች የሀገሬ ወንዶች ሪፕሬዘንቴሽን ናቸው። ወደዳችሁ ይጠላችሁ፣ የከተማ ወንድ ሪፕሬዘንቴሽን ናቸው። ስለዚህ ወንዶቹ እናንተን ሴቶቹን ሲያዩችሁ አንድ አይነት ሆናችሁባቸዋል እና ለየት ያለችም ሴት ጠፍታለች። አብዛኛው ጊዜ ወንዶቹ ለኮሚትመንት የማያስቡት ነፍስ ያላት ሴት የለችም እያሉ ኮምፕሌን ያደርጋሉ። ራሷን የሆነች ሴት የለችም፣ እንዲሆነች ሴት የለችም ብለ በጣም ኮምፕሌን ያደርጋሉ። ዋይፍ ማቴሪያል የምትባል የለችም። ሶሻል ሚዲያ ላይ ማ ሴት የለም ነው ችግሩ። እኩል ሴት ሶሻል ሚዲያ ላይ የለችም። ሶሻል ሚዲያ ላይ ነው የሚፈልገው። አንተ ምን አብዛኛው ሰው እንትን የሚለው እሱ ነው። አሁን ላይ ግን ሴቶች እየተመሳሰሉ ነው። ሴት የለችም ከሚባልበት ሲናሪዮ ወተን ስታንድ አውት ለማድረግ እና ራሳችን ሆነ ለመታየት እነዚህን አምስት ነገር ልንገራችሁ እነዚህ ነገሮች አፕላይ ካደረጋችሁ በኋላ በወንዶቹ አይን ትገባላችሁ። ኤንድ እዚህ ጋር ያላችሁት መቼም ትዳርን ኮሚትመንትን ትፈልጋላችሁ። ኮሚትመንትን ትዳርን፣ ሰላማዊ ነገር የምትፈልጉ ከሆነ ቬሪ ቤዚክ ነገር ነው። በነገራችሁ ስቴይ ቲዩንድ እስከመጨረሻው ድረስ አዳምጡ። እነሱ ኮምፕሌን የሚያደርጉበት ነገር እንዳለ ሆኖ ብዙ ወንዶች፣ ወንዳውንድ የምንላቸው ወንዶች ኮምፕሌን የሚያደርጉበት ነገር ነው። አንቺ መታየትን ከፈለግሽ መወደድን ከፈለግሽ ይህ ነው። ኮሚትመንትን ከፈለግሽ፣ ከሴቶች ሁሉ ስታንዳውት ማድረግ አለብሽ፣ ወይም ደግሞ ከእንትና ከእንትና ከእንትና የሚለይሽ ነገር ሊኖርሽ ይገባል። በይ አቮይድ ልታደረግ የሚገባሽ ወይም ደግሞ ይህን ነገር አቁሚ ብዬ የምነግርሽን ነገር ስም፣ በመጀመሪያ ደረጃ የሶሻል ሚዲያ ወይም የቲክቶክ ቋንቋዎችን መጠቀም አቁሚ፣ ቃላቶችን መጠቀም አቁሚ። ብዙ ጊዜ ሶሻል ሚዲያ ላይ ያለውን ሰው ሪፕሬዘንት የሚያደርጉ የሆኑ ካታጎሪዎች አሉ። የሆነ የቋንቋ አጠቃቀሞች አሉ። የሆነ ንግግሮች አሉ። የሆነ ስላንጎች አሉ። የሆነ ኤክስፕሬሽኖች አሉ። ከሌሎች ሴቶች ለመታየትና የተሻለ ሁሉም ሰው በጥሩ ሁኔታ መታየት ይፈልጋል፣ ወይም ተቀባይነት ማግኘት ይፈልጋል። ተቀባይነትን ማግኘት ከፈለግሽና እኔ እኮ ከእንደነሱ አይደለው፣ እኔ የተለየው ነኝ ምናምን ብለሽ ኤክስፕሌን ከማድረግ ይልቅ ተቀባይነት ማግኘት ከፈለች ሶሻል ሚዲያ ላይ በጣም አክቲቭሊ ሴቱ ሁሉ የሚጠቀምበትን ቃል መጠቀም አቁ። ለምሳሌ ስታንዳርድ ቤርሚኒመም ባዲ ስድብም አለው ቢ ምናም ብላችሁ የምትጠቀሙ አንዳንድ ኤክስፕሬሽኖቻችሁ በቃ የሶሻል ሚዲያ ነው። ሰው እኔ ኮፊዴት አልወጣም። ዘሞር ዩ ዩዝ ኢት የሆነ ካታጎሪ አይነት ሴት እንደሆንሽ አንደርስታንድ እንዲያደርጉ ይሆናሉ። ሰው ወንዶቹ ማለት ነው። ለምሳሌ ሴት ልጅ የአራዳ ቋንቋ ስትናገር ደስ አትልም። ወደዳቸው ምጣላቸው አይደለ? ወንዶቹ ደስ አይላቸዋል። ሴም ወይ እኔም ደስ አይለ አይደለ? ስለዚህ የአራዳ ቋንቋ መጠቀምሽ የሚያስብል ከሆነ ለሴም ወይ ቲክቶክ ላይ ያሉትን ስላንጎች፣ ኤክስፕሬሽኖች፣ ሀሳቦች መጠቀምሽ በጎነ ሊያሳይ ይችላል። ስለዚህ አልቲሜትሊ የሶሻል ሚዲያ ኤክስፕሬሽኖችን አቁሚ በቃ የሆነ ነገር ሲደረግ ቤር ሚኒመም ስታንዳርድ እንዲያለ ነው፣ ምናምን እንዲህ ነኝ እንዲህ ነኝ ምናምን የሚሉትን ኤክስፕሬሽኖች አቁሚ። ሶሻል ሚዲያ ላይ አንድ የሚያረጋችሁ ትልቁ ነገር ይሄ ነው። ደን ሁለተኛ፣ ከትሬንድ ውጭ ስታንዳውት ማድረግ ከፈለግሽ፣ መታየትን ከፈለግሽ፣ ተቀባይነትን ማግኘት ከፈለግሽ ከትሬንድ ውጭ። በነገራችን ላይ ጥፍሬን በብልባዝ ተሰርቼ ብርቆሎብኛል እና ወድቸዋል። ደጋግሜ ነው የማየው። እሺ ከትሬንድ ውጭ እኔ እውነት ምነግራችሁ ሴቶች ሲዘንጡ ሲያምርባቸው ምናምን በጣም ነው ደስ ይላል። አሁን ላይ ከተማ ስትወጡ ይሄ ፉሚ ሄር አለ ብራውን ፉሚ አለ ኤፍሪባዲ ስክስክ ተሰብቶ አንድ አይነት ሁላችሁ ሁላችሁም አንድ አይነት ሆናችሁ አንድ አይነት ኢትስ ኦኬ ቆንጆ አንድ ነገር ነው፣ ግን ሁሉም የሚያደርገውን ነገር ማድረግ አይጠበቅብንም። አንዳንዶቻችሁ ሰው ያደረገውን ነገር ላለማድረግ ብላችሁ ነው አይደል ትሪፍት የምትለብሱት። ሰው ያደረገውን ላለማድረግም ደግሞ ሄር ስታይልም አለባበስም አንድ አይነት አታድርጉ። ማለት እንትና እንትና እንትና አንድ አይነት ትሆናላችሁ። አደሴም ታይም የቲክቶክ ወሬዎች አሏችሁ። አደሴም ታይም ኮንቨርሴሽናችሁ ደግሞ ሶሻል ሚዲያ ያዊ ነው። ስለዚህ ከሌሎቹ ስታንዳውት ማድረግ አትችሉም። አንድ አይነት ናችሁ። ሊያስመርጣችሁ አይችልም እና ሰው ሁሉ ያደረገውን አለባበስ፣ ሰው ሁሉ ያደረገውን ፀጉር ስታይል፣ ሰው ሁሉ ያደረገውን ትሬንድ አትከት። ሶስተኛው ወንዶቹ ምድም የበሉን ያዩን ግጥም አንደርስታንድ እንደሚያደርጉት ነገር ወሬያችንን ያውቁታል። ስለዚህ ወሬ አታብሽ። እኔ እንዲነኝ ስታንዳርዴ ከፍ ያለ ነው፣ ስታንዳርዴ ሰማይ ጠቀስ ነው። እኔ እንዲነኝ እንትናለኝ እንዲገብቼ እንዲምናምን ዶም ሰይት አትበኝ። ሌት ደም ፋይንድ አውት ፕሪዘርቭ ስናደርግ እኮ ፋይንድ አውት ስናደርግ፣ ኧረ ቀላል ሰው አይደለችም፣ ኧረ እሷ እኮ እንዲህ ናት መባል ይሻላል፣ እ ዝምብላ እባክህ ከመባል። ስለዚህ ሌት ደም ፋይንድ አውት እንዲህ ስጫቸው ፋይንድ አውት እንዲያረጉ እንጂ እንዲህ ነኝ። በእኛ ዘመን ቻይ ቡና ነበር የሚባለው። ዴት የሚባል ነገር አናውቅም ነበር። ኮፊ ዴት አልወጣም እንደዚህ እንደዚህ ያላረገብ ቱ ኪውስ ደስ ዋትስ በቃ አትጠቀሚም። የሶሻል ሚዲያ ሴቶችን ነው የምትመስጊው። አሁን ወንዶቹ ሶሻል ሚዲያ ላይ ሴት የሆነች ሴት እንደማያገኙ ያውቁታል። አንቺ ደግሞ ሶሻል ሚዲያ ላይ ከሆንች ደንብ ያደፈንድዋል። ኦኬ፣ ስለዚህ እኔ እንዲህ ነኝ፣ ከዚህ ውጭ እንትን አልልም። ይሄ ነው እንትኔ፣ እንዲ ካላረግልኝ አልፈልግም። ዶን ሴይ ቱ ማች አትበኝ፣ ሁኙ ለምሳሌ፣ እንትን የማያደረግልኝ ወንድ አልፈልግም፣ እንዲህ የማያደረግልኝ እንዲ የማይገዛልኝ ምናምን የምትይውን ነገር ለራስሽ አድርገሽ አሳዩ። ወንዶች ለማዳ ናቸው። ለራስሽ የምታደረጊውን ካየ ሊያደርግልሽ ይችላል። እሷ እንደዚ አይነት ነገር አይመቻትም። እሷ ባክ ኤክስፐንሲቭ ናት። እሷ እንደዚ አይነት ነገር አታደረግም። ከምኑ ካወራሽው አይደለም ካረግሽው ነው የሚያውቅ፣ ራይት። ስለዚህ እኔ ትንን እኔ ዶንት ቶክ ቱ ማች። አራተኛ ኑሮሽን ሁሉ ሶሻል ሚዲያ ላይ አታውጭ፣ ህይወትሽን ሁሉ ሶሻል ሚዲያ ላይ አታውጭ። ሶሻል ሚዲያ አላማ አለኝ ለስራ ነው የምጠቀምበት ካልሽ ስራሽን ስሪልበት። አይ ቪሎግ ምናምን ሰርቼ ገንዘብ ነገር ሰራበታለሁ፣ ማስታወቂያም ከሆነ ፕሪዘርቭ የምታደርዩ ነገር ይኖርሽ። እኛ የምናውራላቸው አይነት ወንዶች ሁሉ ነገሯ ሶሻል ሚዲያ ላይ የሆነችን ሴት አይፈልጉም። ማይንድ ዩ ወንዶች እንዲፈልጉሽ ወንዶች ተቀባይነት እንዲሰጡሽ አይደለም፣ ይን የምናደርገው ለራስሽ ራስሽ እንድትቀበይ በራስሽ ኮምፈርታብል እንድትሆኝ ለተሮ፣ በህይወትሽ የሚመጣው ወንድ ደግሞ ፕራውድ እንዲሆን፣ እሷ እኮ ተብለሽ እንዲነገርልሽ። ፕሪዘርቭድ ሁኑ። ሁሉ ነገር ሶሻል ሚዲያ ላይ ያወጡ ህይወትሽን ፔሬድ ያየሽበትን ጊዜ ሆድመምሽን እንትንሽን መውጣትሽ ዶም ይሄ ነው አንድ የሚያደርጋችሁ ሶሻል ሚዲያ ላይ ያላችሁ ሴቶች ወንዶቹ ሴ ሁሉን ዲቴይል እንዲያውቁ ድላት ሁሉን ነገር ሶሻል ሚዲያ ላይ አታውጭ። ራስሽን ፕሬዘርቭ አድርጊ። ሊሚትድ ይሁን። ኢቨን ለስራም ቢሆን አሉ አንዳንድ በጣም ጎበዝ ሴቶች የሆነ የሆነ ፓርታቸውን የማያስነኩ ጎበ ሴቶች አሉ። ስለዚህ ሁሉ ነገርሽን ሶሻል ሚዲያ ላይ አታውጭ። አምስተኛ እና የመጨረሻ ምነግርሽ ነገር ራስሽኑኝ ራስሽኑኝ። ብዙ ጊዜ ሰዎች መንገድ ላይ ሲያገኙኝ እና ሲናገሩ እንደ ኮምፕሊመንት የምወስደው ነገር ኢን ፐብሊክም በቪዲዮም ሲያዩኝ ብዙ የተጋነነ ልዩነት የለኝም። እና ዘ ፋክት ዳት ብላይሚሽን ወይም ደግሞ ማፍርበትን አንኮምፎርተብል የሚያደርገኝን ነገር ለመደበቅ በጣም አለመጣሬ እና ሜካፕ መስራት አለመቻሌ ኢንሴኪዩሪቲ ላይ የምሰራርቆኛል። ለምሳሌ ታስታውሱ እንደሆነ ከአመት ምናምን በፊት የነበረ ቪዲዮ ላይ በደንብ የሚታይ ሃይፐር ፒግሜንቴሽን ነበረኝ። ሴት ስትሆኑ ር ግስ እስኪናችሁ ላይ በጣም ብዙ የሚፈጥረው ነገር ይኖራል። ሶ በፋክት ዳት ሜካፕ አለመጠቀሜ እና የተጋነነ ፊልተር አለመጠቀሜ እንድሰራበት ነው ያረገኝ። ወይም ደግሞ የማልወደውን ፓርት እንድሰራበት ነው ያረገኝ። አሁንም ቢሆን ስፖት አለኝ፣ በደንብ አለኝ፣ ግን አንኮምፈርተብል አያረገኝም። ኢትስ ማይ ስኪን ተቀብዬዋለሁ። ለማሻሻል ደግሞ የተለያዩ ነገሮችን እንጠቀማለን። ኢማጂን ደስ እናንተ ራሳችሁን ባልመሰላችሁበት ሁኔታ ኤቭሪ ታይም እንትና እንትና እንትና የገዛችሁን ነገር እየገዛችሁ ኤቭሪ ታይም ብሌሚሻችሁን ወይም የማትወዱትን ነገር በሸፈናችሁ ቁጥር ያ ነገር እየጨመረ እየሰፋ ነው የሚሄደው እንጂ እየተሻሻለ ሄድ። አንዳንድ ሰው ኦን ዴይሊ ቤሲስ ሜካፕ ሲጠቀም እደነግጣለሁ። ማለት ወደዳችሁን ጠላችሁን ሜካፕ እስኪናችን ያበላሸዋል። ለምን? ከቨር የማድረግ ተንደንሲ ነው እንጂ ያለው የማሳመር ተንደንሲ የለው። ሶ ቆዳችሁን ጠልታችሁት እንደሆነ ሜካፕ ከመልመዳችሁ የተነሳ ራሳችሁን መቀበል አቅቷችሁ እንደሆነ ለጊዜው ድሮፕ አድርጉና ራሳችሁን፣ ቆዳችሁን ላይ ጥንቃቄ ማድረግ ጀምሩ፣ ምክንያቱም አያዋጣችሁማ ኢነ ኤንድ ቆዳችሁ በጣም ከተበላሸ በኋላ የማትመልሱበት አይነት ቴንደንሲ ውስጥ ትገባላችሁ፣ ወይም በጣም ኤግዛጀሬትድ የሆነ የተካበደ የቆዳ ሕክምና ውስጥ ልትገቡ ትችላላችሁ። ከዛ በፊት ግን የማትወዱት ፓርት ካለ ስሩበት ስሩበት። ለምሳሌ ክብደታችሁን አትቀበሉትም ወይ ክብደታችሁን አልወደዳችሁትም። ፕላስ ሳይዝ ነኝ ምናምን ነኝ እያላችሁ ወፍራም መሆናችሁ እንዲና አታድሉ። ወፍራም ናችሁ አይደለ። በጤና እክል ምክንያት ወይም ጀኔቲክሊ የመጣ ውፍረትና ማይቀየር ካልሆነ በስተቀር ውፍረታችሁን ላለመቀየር የሚይዛችሁ አንድና አንድ ነገር ስንፍና ብቻ ነው። ምክንያቱም በጣም ብዙ ሰዎች በጣም የተጋነን የሰውነት ክብደት ኖሯቸው በጣም ቀንሰው አይተናል። ስለዚህ የማትወዱት አካል ካላችሁ ያንን ነገር ላይ መስራት ያስፈልጋል። እራሳችሁን መሸወድ አይጠበቅባቸውም። ሶሻል ሚዲያ ትልቁ ችግሩ ምንድነው? ለሴት ሁሌም እንደዋሸን ነው። ሊዞን ታውቋታላችሁ ብዬ አስባለሁ። ካላወቃችኋት አሜሪካዊ ዘፋኝ ናት። ሊዞ ፕላስ ሳይዝ ናምን እያሉ በጣም እያከባበዱ ከሚናገሩ ሰዎች መካከል ናት። ሴቶቹ ሁሉ ፕላስ ሳይዝነትን አክሰፕት ሲያደርጉ፣ እሷው በጎን ሄዳ ዌት ሎስ ጆርኒ ላይ ናት። በጣም ከስታ መጣች። ህዝብ ውስጥ ፕላስ ሳይዝነትን አክሰፕት እያደረገ ከልክ ያለፈ ውፍረት ለብዙ የጤና እክል እንደሚያጋልጥ ታውቃላችሁ። ስለዚህ ከልክ ያለፈ ውፍረት ካላችሁ ብትሰሩበት ነው የሚሻለው። ራሳችሁን ፕላስ ሳይዝ ምናምን እያላችሁ መሸወዱ አይጠቅማችሁ ይሄ የቤት ሰራተኛ አጋዥ ምናምን እያልንም እንደምናቆለጳፕ ሰው ማለት። ከልክ ያለፈ ቅጥነትም ካላችሁ ይሰራበታል። ቅጥነትም ይወፈራል። ዳስ ሳምቲንግ አይ ነው ምንም ነገር ከማድረግ የሚይዘን ስንትና ብቻ። ስለዚህ ኢንሴኪሪቲ ካለባችሁ ኢንሴኪሪቲያችሁ ላይ ስ። ከዛ ባለፈ ግን ሶሻል ሚዲያ ላይ አፕስታን ለማድረግ የተሻለች ሴት ለመሆን ከፈለጋችሁ ራሳችሁን ሆኑ፣ ራሳችሁን ተቀበሉ። እንትናን አትምሰሉ። እንደ እንትና ነው የምታወራው አትባሉ። ራሳችሁን ሆኑ፣ ራሳችሁን ተቀበሉ። ራሳችሁን አትሸውዱ። የሆነ ነገር ናችሁ። አክሴፕትት አድሚትት። እናንተ አክሴፕት ካላደረጋችሁ ማንም አይቀበልላችሁ። ስለዚህ ስም እየሰጣችሁ አታሳመሉት፣ ወይም ደግሞ ያንን ነገር የሚቀበለውን ሰው ወይም ደግሞ ያንን ነገር የሚወዱት ሰዎች ወይም በአረሙንት ላይ ሆኑ። ስለዚህ ወርክ ኦን ዩርሴልፍ። ወንዶች ኮምፕሌን የሚያደረጉት ነገር ምንድነው? ሴቶች የሉም፣ ሴቶች አንድ አይነት ሆነዋል፣ ሴቶች ባሉ የላቸውም፣ ሴቶች እንዲሆነዋል ምናምን እያሉ ነው። ስለዚህ ከስታንዳውት ለማድረግ ወይም ደግሞ የተለያችሁ መሆናችሁ ሰዎች ኖቲስ እንዲያደረጉት ከላይ የጠቀስኳቸው አምስት ነገሮች በማቆም ራሳችሁ እንደተለያችሁ ሴት ማየት ይችላላችሁ። አይሆት ምክሬ እንደምትሰሙ ተስፋ አረጋለሁ። ወዳችኋለሁ።